ስልጠናው ማጠናቀቂያ መድረክ የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሀሰን እንዳሉት አመራሮች የመሪነት ሚናን በመረዳት ያሉ ጸጋዎችን በመጠቀም አካባቢውንና ህዝቡን ማበልጸግ የሚያስችል ስራ መስራት ይገባል ብለዋል። ሀብት አለን በማለት ብቻ እድገት ማምጣት አይቻልም የሚሉት ርዕሰ መስተዳድሩ ካልተሰራ ለውጥ የሚባል ነገር እንደሌለም አሳውቀዋል። ከቤኒሻንጉል እና ከኢትዮጵያ በላይ ሪሶርስ ያላቸው የአፍሪካ አገሮች ዓለም ላይ ያሉ ሀገሮች ሪሶርስ ያላቸው ግን ድህነት ውስጥ አሉ። ምንም ነገር የሌላቸው እውቀት ብቻ ስላላቸው ስኪል ስላላቸው ብቻ ከሌላ ቦታ አፈር ጭኖ ድንጋይ ላይ አድርጎ ሀገራችን ያለሙና ወደ በለጸገ ሀገር ያደረጉ አገሮች አሉ፣ የቀየሩ ሀገሮች አሉ። እና ቤኒሻንጉል ሪሶርስፉል ስለሆነ በቃ ሁሉም ነገር አልጋ በአልጋ ነው የሆነ ነገር እንደዚህ ነው የሚለው ነው ጉዳይ። ይሄ ቢሆንማ አሁን አይደለም የምንቀየረው። ቢሆንማ ይሄ ቅድም የጠቀስኳቸው የአፍሪካ ሀገሮች በዳይመንድ፣ በወርቅ በጣም ከፍተኛ ክምችት ያላቸው ሀገሮች እነሱ ቢሆንማ በጣም ትልቅ ደረጃ ላይ ይደርሱ ነበረ። አለምም ይገዙ ነበረ። በተለያየ መንገድ ተጽዕኖ ፈጣሪ የሆኑ ሀገሮች ሊሆኑ ይችሉ ነበረ። ነገር ግን ሚንስ ሊሆን ይችላል እኛ እድገታችን ሊያፋትን ይችላል ሶርሱ የክልሉን ህዝብ ከድህነት ለማውጣት መትጋትና በተጨባጭ እንዲለወጥ በቁጭት መስራት ያስፈልጋልን ብለዋል። ቤኒሻንጉል ወርቅ አለው፣ ማድን አለው፣ የሆነ ማርብል አለው፣ በጣም ሰፊ ሊታረስ የሚችል መሬት አለው የሚል ነገር እናነሳለን አይደለ? ስለዚህ ብንዘምር አሁን አሁንም ድጋሚ አቶ ዛድግን መጥተው እንደዚህም ቢያወራ ወደ መሬት ካልቀየርነውና ካልሰራንበት ነቲንግ ዊልዱ ምንም ሊጠቅምን አይችልም። ምን የምናገኘው ነገር አይደለም፣ የምናገኘው ነገር የለም። የክልሉ የልማት አቅሞችም ስንናገር በዛ ልክ ማየት ያስፈልጋል ማለት ነው እንጂ ዝማሬ እንዲሆን አይደለም። በታላቁ የኢትዮጵያ ህዳሴ ግድብ ምክንያት ክልሉ የቀጣይ የኢትዮጵያ የኃይል ኮሪደር መሆኑን መረዳት ይገባል የሚሉት ርዕሰ መስተዳድሩ አቶ አሻድሊ ሁሉም የክልሉ አመራሮች አሁን ያለውን የስራ ባህልን መቀየር ደግሞ ተቀዳሚ ተግባር ማድረግ እንደሚገባቸው ገልጿል። አመራሮች ነገን አሻግሮ የማየት ራዕይን መሰነቅና ቅንጅታዊ ስራን ማጠናከር እንደሚያስፈልግም አሳስበዋል። ክልሉ ያለውን የመልማት አቅምን ተረድቶ ለቀጣይ ስራዎች ራስን ማዘጋጀት እንደሚገባም አስገንዝበዋል። የስልጠናው ተሳታፊዎች በበኩላቸው ያሉ ጸጋዎችን ወደ ሀብት በመቀየር ክልሉን የእድገት ተምሳሌት ማድረግ እንችላለን ብለዋል።